የተፈጠረበት በጣም በጣም ንዴት የታየበት በጣም ብዙ ነገር የሰማሁት መረጃ ቤተሰብ ዛሬ የምነግራችሁ ነገር አለ። ምን መሰላችሁ ውዶቼ፣ ዛሬ እንግዲህ በጣም የሚገርም ነገር ነው የምነግራችሁ። ይህም ቪዲዮ ግን በደንብ ላይክ እንድታደርጉ ፈልጋለሁ። ሁሌ ላይክ አድርጉ ማለት ራሱ ይሰለቻል። ኮፒ ሊንክ እኮ ይደረጋል። ኮፒ ሊንክ ከቻላችሁ ደግሞ ኮፒ ሊንክ አለ፣ ኮፒ ሊንክ አድርጉልኝ። እሺ ውዶቼ ፍቅሮች፣ ገቡ ያደረገዋል ዩቲዩብ ማለት ነው። እና ላይክ አድርጉ። እንግዲህ ዛሬ ምነግራችሁ በጣም ግርግር የተፈጠረበት በጣም በጣም ንዴት የታየበት በጣም ብዙ ነገር የሰማሁት መረጃውን ነው ምነግራችሁ እንግዲህ ቤተሰብ ምን መሰላችሁ መረጃው፣ እንግዲህ ትላንትና አይታችኋል። ጋሽዬ ሩታን እስከ ቤት ድረስ መጥተው ሊቆጧት ሊናገሯት ነው የመጡት። በጣም ያው ሁላችሁም ደስ ብሏችኋል። ያው ጋሽዬ እዚሁ ነገር ውስጥ ስለገቡ አደለ? ሁላችሁም ማለት ነው። እና ግን በጣም የሚገርማችሁ ነገር ምን እንደተፈጠረ ብነግራችሁ የሩታ እናት ከባድ ከባድ ነገር ነው ያነሱት። የሩታ እናት ጋሽዬ ሲመጡ እቤት የሉም ነበረ። የሩታ እናት ገበያ ወጥተው ነበሩ። ገበያ በወጡበት ነው ያው የአብርሽ አባት መጥተው ሩታ ያው ሊያናግሯት የመጡት ፣ እንግዲህ ሳያውቁ ነው። አንድ ጊዜ የቅርታ ድምጽ እንዲያጠፉ ብይ ነው ድምጽ እያደረጉ እና ቤተሰብ ያው ገበያ በሄዱበት ነው የሩታ እናት ከዛ ጋር ሽምቶ አናገሯማት ነው። የሩታ እናት ደግሞ ከባድ ችግር ነው የፈጠሩት። እንዴት እኔ በሌለሁበት ልጅ ለመቆጣት ለመናገር እንዴት ይመጣሉ? ጋሽዬ ብሎ የተናገሩት ለምን መጀመሪያ የራሳቸውን ልጅ መናገር ሲገባቸው የራሱን ልጅ መቅጣት ሲገባው የኔን ልጅ መጥቶ የመቆጣት መብት ማንሰጣቸው? ብለው በጣም የተናደዱት ያው ሩታ ያው ልጃቸው ነች። ሩታም የሁለት ያው ጋሽዬ ማለት ያው ልጅ እንደ ልጅ ነው። ያው ጋሽዬ ሩታን የሚያዋት ያው የሩታ እናት እኔ አልፈርድባቸውም፣ ልክ ናቸው። እኔ መጀመሪያ ልጃቸውን ነው ማስተካከል ያለባቸው። ሩታን ከመቆጣት እና ሩታን ተመለሽ ይላት ከማለት ይልቅ የራሳቸውን ልጅ ምን እያደረገ እንደሆነ ምን እየፈጠረ እንደሆነ ከማን ጋር እንደሆነ እያዩ ነው እንግዲህ እሳቸው። ከኤርሜላ ጋር ብዙ ብዙ ነገሮችን እያደረገ እያዩ ልጃቸውን መጀመሪያ ቆጥቶ መመለስ ሲገባቸው ሩታን መጥቶ የመቆጣት እንትን የለም። ከባድ ነው። እና ሩታ እናትም የተናገሩት የአበሳጫቸው ይሄ ነገር ነው። ልጄን ማንም ሰው ከዚህ በኋላ መጥቶ መናገርም ሆነ መጠየቅም አይችልም። መጀመሪያ የራሳችሁን ልጅ አስተካክሉ ነው ያሉት። እስካሁንስ የት ነበራችሁ? ልጄ ስትሰቃይ፣ ልጄ ስታለቅስ፣ ልጄ ስትጎዳ፣ ልጄና ይሄ የምተኛበት ይሄ ምንድን ነው? ትራስ። ልጄና ትራስ ናቸው። ሁሉን ነገራቸው የሚያውቁት ትራስ ማለታቸው ያው ሩታ ስትተኛ ያው ታለቅሳለች። ያው ትራስ አጠገባችን አድርጋ አንዳንዴ ስናለቅስ ትራስ ነው የእኛን እንባ የሚቀበለው። ለዛ ልጅ ብዙ አልቅሳለች። እስካሁን የት ነበሩ? ቤተሰቦቹ እስካሁን የት ነበሩ? እና እኛ በሌለንበት መጥቶ ሩታነስ መናገር ለምን አስፈለገ ብሎ በጣም በጣም ነው የተናገሩት። ዛሬ እንግዲህ ትሰማላችሁ። ሁሉን ነገር ይመጣላቸዋል ዛሬ በጣም ነው እኔም የከፋኝ። አሁ ልክ ናቸውን። የሩታ እናት ላይ አልፈርድባቸውም። እኔም ብሆን ልጅ ማንም ሰው መቶ እንዲያናግርብኝ እንዲቆጣብኝም አልፈልግም። ለምን ሩታ ቤት ተሰብስባ ያለች ሴት ነች፣ ልጅዋን ሰብስብ ብላ የተቀመጠች ሴት ነች። እዛ የተንዘላዘለ ያለው እንግዲህ እነሱ ልጅ ነው አይደለ። ስለዚህ የሩታ እናት ቢቆጡም አይፈረድባቸውም። እውነታቸውን ነው የተናገሩት። ሁሉም ነገር በስቷል። ከዚህ በኋላ እኛ የምንታገስበት ነገር የለም ብሏል። እንግዲህ በኋላ በደንብ አድርጋችሁ ትሰማላችሁ። ብዙ ነገር ነው የተፈጠረው። ብዙ ብዙ ነገሮች ነው የሰማሁት። በጣም አዝኛለሁ ለሩታ። አዎ ሩታ ጎበዝ ነች። አንገቷን ደፍታ ከልጇ ጋር አብራ ነው ያለችው። እንግዲህ አብርሃምም ከሄርሜላ ጋር እዛው አዲስ አበባ ነው ያለው። አዲስ አበባ እንደፈለገ እየሆነ እየተቀመጠ እች ልጅ ይዛ መቀመጧ በጣም ያሳዝናል። እኔ አሁን አንዳንድ ጊዜም ደግሞ ሩታም እኔ አሁን የምናገረው የምንመሰላችሁ ቤተሰብ ሩታ ራሱ አንድ ችግር አለባት። ምንድን ነው ችግሩ ካላችሁ መታረቅ ካለባት ታርቃ ቤቷ ገብታ ይኸው፣ ስሙን በደንብ አድርጋችሁ ቤቷ ገብታ አብርሃም ከዚህ በኋላ ሄርሜላ የሚያገኛት ነገር ከሆነ ከዚህ መተው በቃ፣ ወይም አንድ እድል መስጠት ለዚህ ልጅ እስቲ ይስተካከላል ወይ የሚባል ነገር አለ። ይስተካከላል ወይ ይሄ ልጅ የሚባል ነገር ስላለ ሩታም እስቲ አንድ እድል ሰተሹ ከሄርሜላ ጋራ እንዳይገናኝ አስገዝታችሁት ከዚህ በኋላ ከተገናኝ የሆን ነገር ከፈጠረ ሷለ ይህ መጨረሻ፣ ተለያይተሽ በፍርድ ቤት ሁሉን ነገር መጨረስ። ግን አሁን ይሄ ልጅ እኔ የለመንኳት እሷ እምቢ ብላኝ ነው። ለዛ ነው እኔ ሩት ሄርሜላ ጋ የሚሄደው እኔ ሄርሜላ ጋ መሆነው እሷ እምቢ ስላለችኝ ነው። ይገርመኛል። እና ይሄን እስቲ ለምን አትሞክሮም ነው ሩታ ብትሞክረውስ ነው ምለው። እውነቴን ነው የምናገረው። አንድ እድል ሰጥተው ብትሞክሮስ እና ውዶቼ እንግዲህ እኔ መልካሙን ነው መመኝላት። ሩታዬ ነው በጣም ነው ምወዳት። የኔ ቆንጆ የኔ ማር ደሞ አምሮባታል። ድንቡሽ ብሽ ብላለች ፊቷ ራሱ። የኔ ቦርጫ ትንሽ ይቦርጫ ወጣለች። አይ ይጠፋል እሱ። ምን የኔ የኔ ምን ልበልሽ፣ ማርያምን ስወድሽ። እና ቤተሰቦች፣ ጸጉሬን ደግሞ ከወደዳችሁ ሁላችሁም በደንብ አርጋችሁ ይሄን ቪዲዮ ላይክ አርጉ። ጸጉሩሽ ያማ ዛሬ ቆንጆ ሆነሻል ያላችሁም ደግሞ በሉ ጻፉ ኮሜንት ላይ። በተረፈ ላቪው